እንግዲህ ከዛን ቀን ጀምሮ ሲጋራ ጀመርኩ፣ መጠጥ መጠጣት ጀመርኩ። የዛን ቀን ማጥናት አቁም። የአባቴ አሟሟት በጣም የሚያሳዝን ነው። ወንድሞቼ እህቶቼ በጣም ቴሮራይዝድ ሆነዋል። እኔ ያደግኩበት ያ ህብረተሰብ ሆነ ያ ህብረተሰብ በተአምር ይህንን አያደርግም። የፖለቲካ ቁማር ከጀርባው እንዳለ ያሳውቃል። እንግዲህ ቤተሰብም ከዛ በኋላ ፈረሰ፣ ሶስት እህቶቼ ሞቱ። ማክሰኞ ስነሳ ምሳ ምሳሳ ላይ ውርጠጥቼ ብርጭ ጠርሙሱ የለም ሙሉ አልቋል። ዲሳብ ውስጥ እና የሆነ ፊዚክስ ውስጥ መደበቅ አለብኝ ወይ ደግሞ የሆነ ፊሎሶፊ መጽሐፍ ውስጥ መደበቅ አለብኝ። እነሱን እያነብ ሳነብ ጋብ ይልልኛል። ምንም አይነት ነገር ምንም አይነት ስሜት አይሰማኝም። የሆነ በኳንተም ሜካኒክስ የሆነ ነገር ተፈጥሮ ወደ ዌቭ ተቀይሬ እዛ እነሱ ያሉበት ቦታ ሄጄ የሆነ ነገር አቃጥያቸው እንዲህ አይነት ስሜት ነበረ በወቅቱ የሚሰማኝ። አንዱ እምነትን የምጠላበት ምክንያት ረዳት ያስፈልግሃል ስለሚል ነው። እኔ በራሴ ብቁ ነኝ ብዬ ማምን ሰው ነኝ ነበርኩ። በራሴ ብቁ ነኝ ብዬ ማምን ሰው ነኝ። ከሱስ በተላቀቅኩ በአመቱ ትላለህና በተላቀቅኩ በአመቱ እሷን አገኘው ስኳር ያልቃል። እንዲህ ያለችው አጋጣሚ በተአምር በህይወቷ እሷ እንደዛ አይነት ነገር በህይወቷ አይታማታቅልይ ዩዳኔት ይለኛል